ዘምሄር ነው ወደ ቤታችን ዙዙ እንግዲህ ተዘጋጅታለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም። ቤተሰብ እንዴት ናችሁ? ደህና ናችሁ? ሆይ ሰላም ከና የወላች ጊዜ ትወልዳለች። ደስታ ነው። ፋንዴስታለሽ በሏት እስኪ ማራይም ማውራት ማውራታችንም ዛሬ ብቻ ይን ነው ማውረው በእኔ የወለደ ያራሶች አሉ አስታማሚ፣ ሁሉም ሰው እየገባ ነው በነገር ላይ እና ቤተሰብ እንደዛ ነው። በጣም አታሳዝንም አሁን ልጁ ተወልዷም። አይዞን የሆዷ ግን ያው ነው። በስመ አብ ያው አሁን ሳጋጭ ትናንት እኮ ምን እንደሆነች አይሰማሽም። ኧረ መሳቅ የለባትም ተው። እንደዚህ ይሻላል በቃ። አይዞሽ ማርያምን ይኸው ገና ዛሬ ተነሳይ። በነገራችሁ ላይ በቃ አልቻለችም ነው የምላችሁ። ትናንትና አብቀታም ልብ ድካም ማለት ነው። እንዴት እንደሚያስደነግ አይታይም ሆስፒታል ነን ነው። አሁን ሰላም ተገላግላ ነው ያለችው። እንግዲህ ቆስላለች ይውላችሁ ቀደዋት ነው የወለደችው። በጣም አልመጣ ነበረ ያው ነገር ያችኋለሁ እና አሁን ሰላም ተገላግላ እግዚአብሔር ስለዚህ ካለኝ አይደለም። እናቶቻችን በይዘው ክብር ይገባችኋል። በቃ በጣም ነው የሚከብደው፣ አይደለም አይዞሽ ማለት ነው። እስክታወራ ችኩላለች እናንተ ጋር ስሜቱ በጣም ከባድ ነው ከምነግራችሁ በ ነገ ወደ ቤቷ ትሄዳለች እግዚአብሔር ይመስገን በሰላም ለቋታ ለማንኛውም ሰዋላ ማውራት አልቻልኩም ቆስሎ እንዲድን ጸልዩ እያለች ነው ጸልዩ እንዲወልድ በነገራችን ላይ ሁላችሁም ተጨንቃችኋል እናመሰግናለን ገብርኤልም አስበን ነበር ልታዩ። ስሜቱ በጣም ከባድ ነው። እንቀረጻለን ብዬ ነበር። በነገራችሁ ላይ በያስ እንኳን ሊቀረጽ ማለት ነው። አታስቡትም በሞትና በሕይወት በቃ ሊቀዷ ሲገቡ ማለት ነው። የምትወጣት መስሎም ፈርሞ ምናምን ሲባል ስ እኔ እኮ ለሊት ለሊት ልብ ድካም የሚያዘኝ ገብርኤል መለቃን እንትን ያልነው የተጨናነቅ ነበር መናገር አቃተኝ። እሷም ስለታመመኝ ነው፣ ምንድን እያመመኝ በጣም ነው የምታሳዝነው። ግን እንኳን ለቀቀሽ ልጅ ወልዳለች። አሁን በቃ እኔ በነገራችሁ ህፃኗን ሳያት አጥቢያት ስመጣት እሷ ምንም ሰፍ እያለች አይደለም ንነች ነው

የቱ መሳላ የወለች ጎረቤት ነው። ቆንጆ ሆናለች። እንኳን ደና መጣሽ ትላለች። ቡና ቀር አርጓ እንግዲህ ምንም ነገር አላዘጋጀንም የለም ነበር